ፈልገው መድብል ልጅቷን አትፈልጋት። ልጅቷን መግደላቸው አይቀርም። እኔን ፍታኝ ግን ማለት ልጅቷን ሞተችም አልሞተችም እኔ ነፃ ሞታት አይቀር። እመነኝ፣ አትወጣም። በህጋዊ መንገድ ከፈታኝ ንብረቱን አካፈለዋለሁ። አሁን ደግሞ ገንዘብ እየጨረሰ ነው አይደለም? አዎ፣ የቀረን ገንዘብ ጥቂት ነው። መቼ ነው የምታስለቅቃት? እናቱ እስከ ኩላ ለሊት ድረስ ፈለገቻት፣ ግን ብትጠራት ብትጠራት ልጄ ልጄ ብትል ልትመጣ አልቻለች። ከዚያን ጊዜ ጀምሮ ልጅም ስላላገኘች እስካሁን ድረስ ልጄ ልጄ ትላለች። ዝና ከታገተበት የሚያመልጥበት ጥሩ አጋጣሚ የተፈጠረለት ይመስላል። ሉላና ሞገሴ የፍች ደብዳቤውን በማጻፍና ና መፈረም እንዳለበት በተመካከሩት መሰረት ይህንን የፍች ደብዳቤም ወስዶት ፈርምልኝ ያለው ነው። ሆኖም እጆች ስለታሰሩ ፍታልኝና ፈርምልሃለሁ። ሕጋዊ ያገባዋትን ሚስቴን አሁንም በሕጋዊ እንድፈታት ከጠየቀኝ ይህማ በጣም ቀላል ዘዴ ነው። ነገር ግን እጆች ስለታሰሩ የግድ መፈታት ይኖርባቸዋል በማለት አሁን ሞገሴን አጣብቂኝ ውስጥ ከቶታል። ሞገሴ ምንም እንኳን ፍርሃት ቪጤ ቢያጭርበትም ማማራጭ የለውም እና ዝናን ለመፍታት እየታገለ ነው። ዝና ይህንን አጋጣሚ በመጠቀም ከታሰረበት የሚያመልጥበትን ሁኔታ የሚያመቻችበት ሁኔታዎችም ተፈጥረውለታል። ምሳሌም በዛው እንደታገተች ነው። እንግዲህ እንደ መደራደሪያ አድርጎ እያቀረበው ካሌም ሲሳ ምናልባትም በምሳሌ መታገት በዝና ላይ ይራራሉ የሚል ስሜት ቢኖረውም፣ ብል ግን በምሳሌ አይጨክኑባትም። ዞሮ ዞሮ መደራደር ያለብን ዝናን ሳይፈታ ነው። ከተፈታ ግን ጌትም አናገኘውም። ዓለም ምሳሌ እዛው እንደታገተችም ቀጥላለች። ቅድስት ምሳሌ ታግታ የምትቆይ ከሆነ ከዚህ ቤት መውጣት ይኖርብኛል፣ ምክንያቱም ጋሽ የለም፣ ምሳሌ የለችም፣ ማንም ብዬ እዚህ ልቀመጥ በማለትም አሁን ከፍተኛ የሆነ አጣብቅኝ ውስጥ እንደገባችና ሰላም እንደነሳትም ለመድብል እየነገረች ነው። መድብል ለመታገስ ይኖርብሻል ን በስሜት ተገፋፍተን ዝናን የምንለቀው ከሆነ ነገሮች ሁሉ ይበለሻሹብናል፣ በማለት ለማሳመን እየሞከረ ነው። ቅድስት ግን አሁንም ምንም መታገስ ተስኗታል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩ የምሳሌ ድራማ ክፍል ዘጠና አንድ ምን አዲስ ነገር አለ? ባለፈው ክፍል እንደተመለከት ነው ካሌ መሲሳ ምሳሌ በታገተችበት የምትመገበው ምግብ ላይ መርዝ እየተነሰነሰ ህይወቷ አደጋ ውስጥ እንዳለና በአምስት ደቂቃ ውስጥ ዝናን መፍታት የማይችል ከሆነ ምሳሌን በህይወት እንደማያገኛትም ይዘትበታል። ሞገሴ ፍርሃት ውስጥ ገብቷል። ማለትም በምሳሌ መደራደር የለብንም። ዝናን እንፍታውና ከዛ በኋላ ለብሩኬ እናስባለን ሁለት ነፍስ ለምን እናጣለን እያለ መድበር ሀሳቡን እንዲቀይር ቢያነሳበትም መድበር ግን በፍጹም የማ ሊሆን አይችልም። ዝናናን ለለቀው ጨክ ነው። በምሳሌ ላይም አንዳች ውሳኔ ሊወስን አይችልም። እዚህ ሀሳባቸው እርስ በርስም መስማማት አልቻሉም። ቅድስት በበኩሏ ያደራ ልጅን ምሳሌን አጣዋት እያለች እየተጨናነቀች ነው። ዳጣ ካጠገቧለች። ይች ልጅ ከተወለደች ጀምሮ ፈተና ያጣትም በጣም ታሳዝናለች ትላለች ለዳጣ ም ብዙ የባሰ የህይወት ገጠመኞች አሉ። እጄ ጎዳና ላይ ተጣልኩኝ። ከዛ በኋላ የማላውቃቸው ሰዎች ጋር እየተግባባውም አደግኩኝ። በስከ መጨረሻ እግዚአብሔር ፈቃዱ ሆንና ቤተሰቦችን አገኘው። ውሃን የመሰለች ምስኪን እህትም አጋጠመኝ። ሰላም የምትባል ሰራተኛ እንዲሁ የምትወደኝ የምትንከባከበኝ፣ ታስብልኝ ሆና አገኘዋት። አባቴም እንደዚሁ የሚሳሳልኝ አይቶ የማይጠግበኝ ም እድሜ ዘመኔን በረሃብ ያሳለፍኩት የጎዳና ህይወቴ እዚህ ላይ አከተመ። አሁን ላይ ምን በልቼ ምን ጠጥቼ የሚል የረሃብ ጊዜ እዚህ ላይ አቁመዋል። ዛሬ ላይ ስለ እነዚህ ነገሮች ማሰብም አልፈልግም። ብቻ ብዙ ነገሮች ይቀያየራሉ። ምሳሌም አሁን በልጅነቷ ብትፈተንም ወደፊት ደግሞ የሚፈጠረው አይታወቅም ያለች ብዙ ነገር እየነገረቻት ነው። እስት ግን ታስብ የነበረው መሀሌት ምን ያህል ትፈታተናት እንደነበርና ምሳሌን ለመግደል ባደረገችው ጥረት ሳይሳካላት ብዙ ፈተናዎችን እያለፈች አሁን ደግሞ ለእገታ መዳረጓ አዳጊዋ አእምሮ ላይ ከፍተኛ የሆነ ጉዳት ሊያደርስባት እንደሚችልና ይህስ ለምን ይገጥማታል የሚለው ነገር እያሳሰባት ይገኛል። መሲሳም ለማሌትና ለፍራታ ስልክ በመደወል ዝናን የት እንዳደረሱት አሁንስ አልሰማችሁም ወይ? በማለት እየጠየቃቸው ነው። ሆኖም ዝና የማይገኝ ከሆነ አሁንም በኤፍራታ ላይ ከፍተኛ የሆነ ዛቻና ማስፈራሪያም እያደረሰባት ነው። ማህሌት እርሷም ቢሆን ምንም የምታውቀው ነገር የለም ይሄው ከኔ ጋ ጠገቤ ተቀምጣም እየተበረከረከች ነው በማለትም ኤፍራታ ድምጿን ጮክ አድርጋ ነበረ። እባክን እኔም እየተጨናነቅኩኝ ነው እስካሁን ምንም አዲስ መረጃ እየሰማሁት የለም በማለትም እየነገረች ነው። እንግዲህ ይህ ከመሆኑ በፊት ሀገር ጠፍቼ ልውጣዊ በማለት ለማህሌት ነግራታለች። ማህሌት እሷ ከወጣች ራሷን እንደማይለቋት ተናግራለች። ስለዚህ እኔ ነዳ ውስጥ ከተሽ አንቺ የትም አትንቀሳቀሽም በማለትም የቆም እስረኛ አድርጋታለች። በእርግጥ የማይነካ ሰው በመንካትሽ ወደፊትም ቢሆን ሞቱ አይቀርልሽም በማለት የበለጠ ብዙ ነገር እየተናገረች እያሸበረቻት ትገኛለች። ኤፍራታም ካሆነውን ገደሉኝ በሚል ስሜት ለከፍተኛ ፍርሃት ተጋልጣለች። እድብልም ዝና ካሆነውን የወንድሙን አድራሻ ይናገራል በሚል ስሜትም እያባበለው ቢገኝም እሱ ግን ወይ ፍንክች ብሏል። እስከ መጨረሻም የሚመገበው ምግብ አምጥቶለትም እያጎረሰው ነው። ስሙ ታፈር ሲሆን በማለትም ያሾፍበት ገብቷል። እባክህን የምጠጣው ውሃ ስጠኝ። ምግብ መስጠት ካልቀረ ምናልባትም አሁን በምግብ ልታባብለኝ ሞክረ ይሆናል። ኬ ያለበትን ሁኔታ አልናገርም በማለትም ሽምጥጥ አድርጎታል። ታዲያ ገላችሁት ከሆነ እባክህን ንገረኝ በማለት መድብል በድጋሚ ጠይቆታል። ስለ ምሳሌ እንጂ ስለ ብሩኬ ጉዳይ እርሳው፣ እርሱ በህይወት እንደሌለ እነግረሃለሁ በማለትም ከባድ እርምጃ እንደተወሰደበትም ነግሮታል። ይህን የሰማው መድብልም እባክህን ታዲያ ከሞተስኮ አስከሬኑ የት እንደጣላችሁት መናገር አለባችሁ፣ በማለት ዝናን እያስጨነቀው ቢሆንም ዝና ግን እንደዛው እንደተለመደው በአባ ፍንጫው ደሙን እያዘራ እውነታውን ነገር መናገር አልፈለገም። አሌብም ለውጥ አመጣለሁ ብሎ በምሳሌ ላይ የወሰደው እርምጃ አንዳችም ጠብ የሚል ነገር አላመጣለትም። ለምንድነው ልጅቷን አይፈልጓትም እንዴ? እኛ ኮ ልጅቷን ያገትናት ዝናን እንዲለቁት ነበረ እነርሱ ግን ይኸው እስከ ዛሬ ምንም አዲስ የሰማነው መረጃ የለም። መሀሌት እየነገራት ነበረ። መሀሌት ቤቱን አሳይታ ምሳሌ እንድትታገት በማድረጓ ለምን ተገናኝተ ምስጋና አታቀርብልኝም? እኔ እኮ ሁለታው ይላለው በማለት ካሌብንም ልታባብሎ ሞክራለች። ካሌብ እንዲህ በቀላሉ ማንም እየመጣ የሚያገኘኝ ሰው አይደለውም ፕሮግራም ተይዞበት ቅድመ ሁኔታዎች ያስፈልጋሉ ከኔ ጋር ለመገናኘት በማለትም መሀሌትን አስጠንቅቋታል። መሀሌትና ኤፍራታ ከዝና የበለጠ አውሬ ሰው ነው በማለትም ስለዚህ ሰው ክፋት እየተነጋገሩ ነው። ማለትም ከዚህ በፊት መቼም ቢሆን አስቡት የማያውቁትና የተከሰተባቸው ካሌፍ እጅግ አደገኛ ሰው እንደሆነ መረዳት ችለዋል። ሞገሴና ሉላም አሁን የነጻነት አየርን ተነፍሳለን ቢሉም ዝና ግን ተይዞም ወይ ፍንክች ሆኗል። ታዲያ ይህንን የፍች ደብዳቤ የግድ መፈረም አለበት፣ ካልበለዛ አሁንም የቆም እስረኛ ሁንን መቀጠል አንችልም አለችው። ይህንን ወረቀት ወስዶ ለማስፈረም ግን ሞገሴ ከፍተኛ የሆነ ፍርሃት ውስጥ ገብቷል። ድብልም ዝናን በተደጋጋሚ ቢቀጠቅጠውም አንዳችም ለውጥ ስላላመጣ ወደ ቤት ተመልሶም ለቅድስት አንዳንድ ነገሮች እየነገራት ነው። ቅድስት አሁን ላይ ተስፋ የቆረጠችም ትመስላለች። ዝናን አትለቀውምና ምሳሌን እንዲለቅ አታስደርግም ካለበለዛ ምሳሌ ከሌለች እዚህ ቤት አልቀመጥም አለችው ከምሳሌ ጋር ምን አለሽ ምን ሳያያዘው በማለትም ይጠይቃታል እርሷም ጋሽ እና ምሳሌ ከሌሉ ታዲያን እዚህ ቤትስ ምን አለኝና ነው? እኔኮ እስካሁን እዚህ ቤት የኖርኩት እነሱም ብዬ ነው። ስለዚህ አሁን ወደ ምጣዋበት ወደ ሀገር ሄዳለሁ፣ በማለትም የአደራ ልጇ በእገታ ተይዛ እዛ ቤት በሰላም መኖር እንደማትፈልግም ትገልጽለታለች። ምሳሌና ለብሩኬ ያለሽን ክብር ሳላደንቅ አላልፍም። ለማንኛውም ግን ትንሽ ጊዜ ታገሽኝ። ለቀቅ ነው ማለት ነገሮች ሁሉ እንደጠበቅናቸው አይሆኑልንም፣ ስለዚህ መደራደርም ሆነ መነጋገር ያለብን ላይ እያለ ነው በማለትም ለቅድስት ነግሯታል። በምሳሌ ህይወት እኮ መደራደር ዋጋ ያስከፍለናል። ያችን ያደራ ልጅን ማጣት አልፈልግም እያለች መድብለን እያስጨነቀችው ትገኛለች። ቅሴም ዝና ወደ ታገተበት በመሄድ ዝና ለምን አትፈቱኝም? ግን በኋላ እንዲህ ለሰራችሁ ስህተት ዋጋ ትከፍሉበታላችሁ። ሞገሴ መቼ ነው ወንድ የምትሆነው? እያለ እጆችና እግሮቹ ታስረው በሞገሴ ያሾፍበት ገብቷል። ሞገሴም አንድ ከባድ ደብዳቤ እንደያዘም ነግሮታል። ይህ ደብዳቤ የፍች ጥያቄን ያመለክታል እና እንዲፈርምለት ነበር የጠየቀው። ዝናም ይህማ በጣም ጥሩ ጥያቄን ያመጣው በህጋዊ ያገባሁትን ሚስቴን በህጋዊ መንገድ ፍታት ካልከኝ ደስታዬ ወደር የለውም። ነገር ግን ይህንን እንድፈርም እጆቼና እግሮቼ መፈታት ይኖርባቸዋል። ቢያንስ አንድ እጅን ፍታልኝ፣ መቼም ባገጭ አልፈርመውም ብሏል። ሆኖም ዝና ይህንን አጋጣሚ ለመጠቀም የሞከረም ይመስላል። ጊሴ ግን የዝናን ባህሪ ያውቋልና ለከፍተኛ ፍርሃት ተዳርጓል። የታሰሩ እጆችን ለመፍታትና ያንን ወረቀት ሰጥቶ ለማስፈረም ፈራ ተባያለ ነው። ፍታኝ፣ አትፍራ ይላል። ታዲያ እጆቹን እንዲፈታ እየጠየቀው ሳለ ሞገሴም በፍርሃት ውስጥ ሆኖ ተጠግቶት እነዚህ የታሰሩ እጆቹን ሊፈታለትም እያሰበ ነው እና ይችን አጋጣሚ በጉጉት እየተጠባበቃት ነው። እጆቹ ተፈተውለት ዘወር ብሎ ሞገሴን የሚበቀልበትን አጋጣሚ ያመቻቸም ይመስላል። ምሳሌም እዛው እንደታገተችና ከአጋቿ ጋራ ጥሩ መግባባት ላይ ያለችም ትመስላለች። አንዳንድ ተረታ ተረቶች ከአባቷም ሆነ ቅድስት ወይም ከትምህርት ቤት የሰማቻቸውን ታሪኮችም ለዚያ አጋች እያጋራችው ነው። በተለይ ደግሞ ልጇ ጠፍታባ ስለምትፈልገውናት አጋቹም በተመስጦ እያዳመጣት ነው። በጣም ምርጥ ልጅ ነች፣ ደስተያለሽ ለማንኛውም ግን ከኔ ጋር ትቆያለሽ እያለም እንደ አንድ አጋች ሳይሆን እንዳንድ አጎቷ ወይም የስጋ ዘመዷ በመምሰልም ምሳሌን እየተንከባከባት ነው። ምሳሌ ከታገተችበት እንድትወጣም ለምነዋለች። ለምን ከአጠገብ የተቀመጥ ካለችው እርሷን እየጠበቀ እንደሆነም ይነግራታል። እኔን ምንን ትጠብቀኛለህ? ያው አባዬ ይምጣና ይወስደኛል። እርሱ በጣም ናፍቆኛል። ቅድስትየም እንደዚሁ እያለች ብዙ ነገር እያጫወተችው ነው። ታጋች ክፉኛ ስለታዘዘ እንጂ በምሳሌ ላይ የሚጨክን አንጀት የሰራበትም አይመስልም! ለማንኛውም በሚቀጥለውስ ምሳሌ ትለቀቃለች? ስዝና አሁንም ከታሰረበት ያመልጥ ይሆን? ምናልባትም የሞገሴ ደብዳቤ ነገሮችን ሊቀያይሩት ይችላሉ። በዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኳችሁ። ባይ ባይ።